እንዴት ነህ? አለሁልሽ፣ የእኔ እናት ሁሉ ሰላም? አለሁ አንተ በቃ። አይተሽዋል፣ አይተሽዋል። ለማን ነው እዚህ ጋር? ለሌላ ሰው እንኪ። ድብልብል አትበለኝ። ጉንፋን አስያዝከኝ ደግሞ። ጉንፋን ሲይዘህ በጣም ፍቅር ታበዛለ፣ ትቀራረበኛለህ ምናምን

መዝገብ ላይ ተቀምጦልሻል ልሻል። ግን እሱ በቃ ሰርጉም በኋላ የበላሽውን ባንዴ ነው ያስጠፋው ብሽ በብራንክ ምናምን እና እሺ፣ ፒስ ነው ብዙ ምናምን። ሰላም ሰላም፣ እንዴት ናችሁ? ወይ ብዝት ይበልልኝ። ትናንትና በጣም ስላልተመቸኝ ስለ ደከመኝ ያው አይቻለሁኝ። ትላንትና ጠፍቼ ነበረ። ዛሬ መጥቻለሁኝ፣ ግን ፕሮግራሞቹን አይቻለሁኝ። የሀይምዬን ጨዋታ አይቻለሁ፣ የሀይምዬን ሳቅ አይቻለሁ፣ የሀይምዬን ስካር አይቻለሁ። ትወንዋን አይቼ ያድንቅያት አለው። እሷ ጎበዝ ነች፣ ምንም አይወጣላትም። ጎበዝ ተዋናይ ነች፣ ጎበዝ ተጫዋች ነች። ሁሉም ቦታ መስራት የምትችል አቅም ያላት ቅመም እውነትም ቅመም ብላችሁ ያወጣችሁላት ትክክል። ቅመም ቅመም፣ አይገልጻትም፣ ቅመም ብቻ አይገልጻትም። እኔ እንጃ በጣም የማደንቃት ልጅ ነች። አስደስታናለች። ትናንትና እኔ በጣም ነው ያሳቀችኝ፣ በጣም ነው ያዝናናችኝ። አይቻለሁ ግን ስላመሸው፣ ስለደከመኝ፣ ስላልተመቸኝ፣ ጥሩ ቦታ ላይ ስላልሆንኩም ምንም አልተገኘሁኝም። ትናንትና አልሰራሁም፣ ግን የብዙዎቻችሁንን አይቻለሁኝ። ደስ የሚል ነገር አይተናል። ዛሬም ደግሞ መተውልናል፣ ደስ በሚል ሁኔታ እንግዲህ ሰሞኑ ስላሳዘናት፣ ሰሞኑም ስላስቀየማት ስለመሆኑ ስሜቷን እንግዲህ ጎድቼዋለሁ በሚል ነገር አስጨንቅያት አለሁ በሚል ነገር እንግዲህ ብሩክ ዛሬ ተከስቷል። አበባና ስጦት ማነው የምትወደውን ቸኮላትና አበባ መስጠትም አለባት፣ ይገባታል አይደል? አበባ የሆነች ልጅ አበባ ሁልጊዜ እንደውም በየሳምንቱ ቢሰጣት ራሱ እኔ ደስ ይለኛል በእኔ በኩል። እና አበባ ይዞላት መጥቷል ሁልጊዜ የምትወደውን ቸኮላት። እንደውም በፊት እውነቱን ነው ይዞላት ይመጣ ነበር። ብዙ ጊዜ ቸኮላት ይሰጣት ነበር። አሁን ሰጥቷት አቅም እኔ እንደው እውነት ከዚህ ሀገር ለባካሽን ብሄድ ለሀይሚ እንደ ቸኮላት አይነት ይዤላት የምሄድ ነው የሚመስለኝ። በጣም ቸኮላት እንደምትወድ በፊት ሲሰጣት አያታለሁና ሴቶች በብዛት ቸኮላት ይወዳሉ አይደል? ኢትዮጵያ ውስጥ ሳያቸው እንደዚህ ቱብ ላይ ቸኮላት ነው የሚሰጧቸው። እና ዛሬ ግን የምትወደውን ነገር ይዞ መጥቶ ይቅርታ ሰሞኑ ስላስጨነቅኩሽ፣ ግን የእሷ ደግሞ አጠር ያለ ፕራንክ አደረገችው። በዛው ላይ ተጠቅማ ያው አበባውንም እጥለዋለው፣ አልቀበልም፣ ለእኔ አይደለም ያመጣኸው፣ እስከ ዛሬ ለምን አልሰጠኸኝም ብላ የእሷን አጠር ያለች ፕራንክ እንደ ፕራንክ ልታደረገው የሞከረችው? ደስ ይምላል ብቻ፣ እንዲህ ሲስቁልን ፍቅራቸውን ስናይ ሁልጊዜ ደስ ይለናል። ጭንቀታቸውን ነው ሁላችንም እንጠላው፣ ስለምንጠላው እነሱም የሆነ ገጭገጭ ብለው ይመጡብናል። በሳምንት ከአንድ ሳምንት ከምናምን በኋላ እየገጭገጭ እያሉ እየተንገጫገጩ ይመጡብናል። ያው ግን ዛሬ አስደስተውናል። እሷም ትላንት ብቃቷን አሳይታለች። ዛሬ ደግሞ እሱ ይቅርታ መምጣቱ ደስ ብሎኛል። ምክንያቱም ተሰምቷታል። ልክ ነው፣ በወቅቱ ተናዳለች። በሁለተኛው ቀን ነው ፕራንኩንም የነገራት። እንደውም አዝኜ ነው እንጂ ሶስተኛ ቀንም ላሳድር ነበር ብሏል። ያው ምንም ነገር ጥፋተኝነት ስሜት ስላልተሰማት ያደረገችው ያው በሰርግ ላይ የተደረገ ነገር ስለሆነ እሷም ግራ ተጋብታ ነበረ። ያው ባደረጋት ፕራንክ ምን አጥፍቼ ነው የሚለው ራሱ ጭንቀቱ እኮ እኔ ስሰቃይ እነሱ ባይኖሩ እንደውም የበለጠ ልታሰቃየኝ ነበር ብላለች፣ እና ምላሹ ስጦታ ይዞ መምጣቱ ብሩክ ይገባታል። የእኛ ቆንጆ፣ የኛ ስዊት፣ የኛ ምን ልበላት በቃ እኔ በጣም ስለመወዳት ይገባታል ይህን የመሰለ የቀርታ። እና ደግሞ ጌምም አለባቸው። ነገ እንግዲህ ሁላችሁም በጌሙ ላይ ተገኙ። ታብታብ ለማድረግም ሆነ ጊፍት መስጠት የምችሉት ደግሞ እንድሰጡ ያው ማስታወቂያም አውጥተዋል እነሱ ዛሬም ተናግረዋል። ዛሬ ነው አንዱ ነው ማስታወቂያውን አይቻለሁኝ። ደስ የሚል ነገር ይዘውልን የመጡት በአጠቃላይ ዛሬ ተደስቻለሁ። እንደዚህ ስቀው ሲመጡ ደስ ይለኛል። በቃ ሲከፉ ምን ሲሉ የእነሱን ብቻ ነው ያየሁት። እንደውም እኔ ስላልተመቸኝ ቀን በሙሉ ዛሬም አልተመቸኝም ነበር። የእነሱን ነው ገና ያየሁት፣ የሌሎቹን አብና ባለቤቱንም አይቼዋለሁ። አርስቱን አብና ፍቅረኛው ያው በሃይሚ አርስት አድርገው እንግዲህ ያው ፕራንክ ነው እነሱ የሚመስለኝ ይዘቱ ፕራንክ ነው፣ አላወቅኩኝም። ያው ፕራንክ እየተጋባባቸው ነው ብሩክ። እንደውም መጀመሪያ ላይ ምን አለ ከሃይሚ ጋር የዋለ ያው መማሩ አይቀርም ከእሷ ተምሬ እኔም ጎበዝ ፕራንክ አድራጊ ሆኛለሁ፣ አሁን እየለመድኩት መጣሁኝ ፕራንኩን ብሏል። ያው አሁን እሱ ብድሩን መመለሱ አይቀርም እንግዲህ። አሁን እየተመላለሱ እንዲ እያሉ እንግዲህ እኛ ነው አንዴ ወሰድ እያረጉን፣ አንዴ መለስ እያረጉን፣ አንዴ እያሳዘኑን፣ አንዴ ደግሞ እያስደሰቱን ያው ስራ ስለሆነ ቀጥሉ፣ ምንም አትስደቧቸው። በዚህ መካከል ግን ሁሉንም ባትሰድባቸው ደስ ይለኛል። በጣም እንደ ውስጥ ጥቅ ያለ ስድብ ነው የምትሰድቧቸው። እኔ ኮሜንቱ ላይ ሳየው አንዳንዴ ዘገነኝና፣ እንደውም ወይ ጓደኛ ወይታ ሆና ነው ስትነግረኝ እስቲ ቆይ ብዬ ገባለሁ። እንዲ በፍራንክ እንዴት ይሰደባል ሰው በምታረገው ነገር ለምን ትሰድባታላችሁ? እነሷና እሱ ላልተለያዩ ነገር አይለያዩም። አብረው ናቸው። ይወዳታል ያከብራታል እሷም ትወደዋለች፣ ታከብረዋለች። ይሄው ዛሬም ተናግሯል በጣም እንደሚያከብራት፣ በጣም እንደሚወዳት የእሷን ትልቅ ቦታ ማድረስ እንደሚፈልግ፣ ሁለት መቶ ሺህ እንድታስገቡልኝ ብሎ እሷ በህይወት ውስጥ ከኔ በኔ ህይወት ውስጥ ስላለች ደስተኛ ነኝ፣ እሷ ነች እዚህ ያደረሰችኝ ያለ ሁልጊዜ እየተናገረ። የሆነ ነገር ኮሽ ባለ ቁጥር ማለት ጫርጋችሁ፣ እኔም ከየት እንደምትመጡ ራሱ ምን እንደሆነ አላማችሁ አላቅም። እኔ የሚከፋኝ ነገርም ቢኖር አስተያየት መስጠት ነው ደስ የሚለኝ አስተያየት ሰታችሁ መውጣት ግን የሰው ሞራል ይነካል እኮ። እሱ ከሚያደርጋት ፕራንክ እና እሱ ካስጨነቃት ይልቅ ኮሜንት ላይ የምታነባቸው ነገር ሁሉ ሊያስጨንቋት፣ ሊያሳዝኗት፣ ሊያስቀይሟት ይችላሉ። እንዴት ነው አሁን እናንተ ብትሰደቡ ደስ ይላችኋል? በጣም የሚያስጠላ ስድብ ነው። እኔ እንደውም ኮሜንት በብዛት ይሰለቸኛል። እንዲወረድ የራሴ ነው ያለው ሰራ፣ የእነሱ ደግሞ በጣም ማአት ስለሆነ እኔ ራሴ ጋር ማየው አስተያየት ስትሰጡኝም አስተያየታችሁንም ተቀብዬ አንዳንድ ነገሮችንም ለማስተካከል የሚመጡትን ልጆች ስለማቅርስ ቤት ስለማደርግ መልስ መመለስም ስላለብኝ የእነሱም በብዛት ስለሆነ አንዳንዴ ደግሞ የሚያስጠላ እኔ በጣም የሚያስጠላ የሚያስጠላ ስድቦች አይቻሉ። ብሩክን ቢሆን የሚሳደቡ ሰዎች አሉ። በብሩክም ላይ ቢሆን በእሷ ላይ ቢሆን ከምንሰድብ እንዲህ እንዲህ ብታደርገ ይህን አጥፍታል እንዲንዲ እንዲንዲንዲ አድርግ ኮሜንቱ ላይ ይሄ ትክክል አይደለም፣ ተገቢ ነገር እያረክ አይደለም። እሷንም እንደዛ ብትሉ ጥሩ ነው። ምክንያቱም ይኸው እኛ ኮ ተሳድበን ተሳድበን እንዋረዳለን። ይኸው እነሱ ዛሬ ሰው ናቸው፣ ዛሬ አብረው ናቸው ያሉት። የሚለያዩ ልጆች አይደሉም። በብዙ አቅጣጫ አሳይተዋል እነዚህ ልጆች። ማል ጣልቃ እየገባን ጭንቅላት ይነካል። እኔ በተለይ ስድብ አልወድም። እንዲ ወይ አንስተሽ እንደ ምትት ማድረግ ይሻላል ሰውን ከመሳደብ። ስድብ ምክንያቱም ጭንቅላት ውስጥ ተተቀመጠ አይወጣም። ያ ሰው ሲያሰላስለው ሲያሰላስለው ነው የሚውለው። እና ተገቢ ያልሆነ ነገር ባናደርግ ጥሩ ነው። ላለው ዛሬ አስደስተውኛል። ልጁንም አባትየው ልጁንም ጠይቋል። የእሷ መልስ ደግሞ ትንሽ እንደ ፕራንክ ያደረገችው ደስ ብሎኛል። አባታቸውን ቀይር ያለው አይምያ ሀይ ልጅነት ዝም ብሎ መቀየር መምጣት ይመስላታል መሰለኝ፣ አባታቸውን ቀይር ያለው ብላ ትንሽ እሷም ልታጨልለው ሞክራለች። ዛሬ እንደውም ኮሜንት ላይ እንደውም አይቼም ነበር፣ እኔም ልጆችን ረሳቸው ጠይቅ ምናምን የሚለው ይኸው። ዛሬ ደግሞ ልጆቹን ጠይቋል። እሷም ተገቢውን መልስ ሰጥታለች፣ ግን ትንሽ ማናደዋለች። ያው በጥሩ ተደስተው አብረው አውርተው ተሳስቀው ሄደውልናል። ይሄን አደሉን ጊዜ የምፈልገው በማልኳ አንዳንድ ቢጋጩ ምንም ችግር የለውም። ያው በግጭታቸው ውስጥ ፍቅር አለ ስለዚህ ደስ በሚል ሁኔታ ላይ የመጡልን ስጦታም ስለሰጣት ደስ ብሎኛል። ሀይምዬም ስለሳቀች ደስ ብሎኛል። ሁለቱም ተሳስቀው ስለሄዱ ደስ ብሎኛል። ያው እንግዲህ ደግሞ ነገ ያለውን እንትናቸውን ይውላቸው። ሰላም ሁኑልኝ፣ ኔ ውዶች። ለማንኛውም ሰላም ሁኑልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ።